ትግራይ ህዝብ በጣም ብዙ ችግር አለበት። እኛ እሱን አንድል ስናደርግ በቃ እኛው ነው የምንሻልህ፣ እኛ እያለን አትበጣበጥም፣ እኛ እንምጣልህ የሚል አይነት እምብዛም ለኢትዮጵያ ህዝብ ጥሩ ግብዣ ያልሆነ ግብዣ ለመጋበዝ ተሞክሯል። ሁለተኛው ፈታኙ ነገር ተቋም እየገነባ ተቋም ማፍረስ ብቻ ሳይሆን ቅጥረኞች እያበራከት ግጭትና መፈናቀል ማብዛት፣ በኢትዮጵያ መካከል መተማመንን መቀነስ ተሞክሯል። ሶስተኛውና አደገኛው ነገር የትግራይ ህዝብ በጣም ብዙ ችግር አለበት። እንደምታውቁት በስልጣን ላይ ባሉበት ዘመንም የሰሯቸው ስራዎች የትግራይን ህዝብ ከደህንነት ሊያወጣ የሚችል የትግራይን ህዝብ ከመታገዝ የሚያወጣ አልነበረም። ነገር ግን እነሱ ያንን ትተው ለጦርነት ህዝቡን እየቀሰቀሱ ነበር። በግራ በቀኝ ጦርነት ይነሳባል ብሎ መቀስቀስ ሰፊ ስራ ሰርተዋል። ይሄ ሁሉ እንደተጠበቀው ሆኖ የከፋው ነገር ግን ሰሜን ዕዝ ላይ ጥቃት መፈጸሙ። ሰሜን ዕዝ ማለት ምን ማለት ነው? ወታደር እኮ አለን። ሰሜን ዕዝ ማለት እኮ ለትግራይ ህዝብ ጋሻ መከታ ሆኖ 20 ዓመት የጠበቀው ማለት ነው እኔ ሶስት አራት ዓመት ልጅነቴን፣ ትምህርቴን ጥዬ ይኖርኩበት ለመጠበቅ ማለት በጣም ትንሽ ልጅ የወንድሜ ልጅ በጣም ትንሽ ልጅ የሞተበት ማለት ነው። ብዙዎች ውስጥን የገበርንበት ማለት ያ ሰራዊት ለሰራው ውለታ እንኳን ሲባል ቢያንስ ቢያንስ ቢያንስ ጡት ከመቁረጥ መሄድ አልነበረባቸውም። የአርሶ አደር ማሳ ምን እንደሚያደርግ ትምህርት ቤት፣ ጤና ጣቢያ ምን እንደሚያደርግ ታውቃላችሁ። እናንተ ደሞ የድሃ ልጅ ነው፣ ምንም የተለየ ክላስ የወለደው አይደለም፣ በነሱ ዘመን አብሮ የነበረ ነው እና መከላከያውን ለማዋረድ ለዝም ብሎ መስተረ መቀማት ብቻ ሳይሆን ለማዋረድ የተሄደበት ርቀት በጣም አስደንጋጭ ሰቅጣጭ ነው። ማጥቃት ሲባል ዝም ብሎ ውጊያ ብቻ አድርገን አናስበው ሰምታቸዋል ብዙዎች በግራቸው እንዲሄዱ ብዙዎች በታንክ እንዲደፈጠጡ ብዙዎች አሳዛኝ በሆነ መንገድ ህይወታቸውን እንዲያጡ፣ ክብራቸውን እንዲያጡ፣ ስብናቸው እንዲያጡ አድርገዋል። በዛም የተወሰነ አልነበረም። ሰሜን ዝን አጥቅቶ መቀመጥ አይደለም፣ ሰሜን አጥቅቶ ማስፋት ነው። ጎንድር የያዝ ምናምን የያዝ ማስፋት ነው ፍላጎቱ እና እነዚህ ግልጽ አደጋዎች አራቱ አደጋዎች የፌዴራል መንግስት ሳይፈልግ በግድ ሀገሩን እንዲከላከል ሳይፈልግ በግድ የተቀማውን የሀገር ሀብት ትጥቅ እንዲያስመልስ ተገዶ ወደ ግጭት ገብቷል። ያው ግጭቱ ፎርማል በነበረበት ጊዜ እንደምታውቁት ነው፣ አጠር ያለ ጊዜ የወሰደ ነው። ይህ ችግር የገለጽኩት፣ ያልገለጽኳቸውም ችግሮች በጣም በርካታ ናቸው። ለመፍታት በብዙ ሽምግልና ለምነናል። ሽማግሌዎች፣ ሃይማኖት አባቶች፣ ፖለቲከኞች፣ የዛን አካባቢ ባለሀብቶች ለማነጋገር ስከኑ ረጋበሉ ጦርነት ከተፈጠረ ይበልጥ ትግራይን ይጎዳል። ጦርነት ለኩሶ በሰላም መኖር አይቻልም። እንኳን ኢትዮጵያ ውስጥ ሌላ አፍሪካ ሀገር ግጭት ፈጥረን እኛ ኢትዮጵያ በሰላም ልኖር አንችልም። እንኳን ሌላ ሀገር የመን የተፈጠረው ግጭት። ሲሪያ የተፈጠረው ግጭት ለእኛም ተርፎ ስደተኞች አመጥቶብናል። አይጠቅምም፣ ሀገር ያፈርሳል። አሁን የሚጮኸው ሁሉ ሀገር ሲፈርስ ምንም አያደርግም፣ ምክንያቱም ብዙ ሀገራት ፈርሰው አይተናል። የሚቸገረው የአገሬ ዜጋ ነው። ይቅር፣ ብዙ ተለምኗል እና ከልመናውን ብዛት ያው ታውቃላችሁ የነበረውን የእብሪት ልክ፣ አንቻልም፣ አንደፈርም፣ አንነካ አይነት በጣም የተጋነኑ በትክክል ራስን ካለመመዘን የሚመጡ በሽታዎች በስፋት ነበሩ። ይሄ ሲሆን የመጀመሪያ መንግስት ስራ ጦርነቱን እዛው ማቀብ ነው። ሌላ ቦታ ሄዶ በሀገር ደረጃ መናጋት እንዳይመጣ እዛው ማቀብ ለማድረግ ተሞክሯል። የተሳካ ስራ ተሰርቷል። ከሱ አንጻር ሁለተኛው ልክ ውጊያው ሲከፈት ከሌሎች ሀገራትም በሀገር ውስጥ ያሉ ቀጥረኞችም በአንድ ጊዜ ተነስተው ለማመስ ነበር አላማው። እዛ ብቻ አይደለም። በየቦታውም እንዲቀጥል ነው ፍላጎቱ። ቢኮዝ በየቦታ ሲፈናቀል ችግር ሲፈጠር እኛ እንከፋፈላለን። እሱም እንዳይሳካ ሰፊ ስራ ተሰርቷል። በግጭት ውስጥ ጥፋተኛ ያልነው ኃይል ጁንታ ያልነው ኃይል ላይ ብቻ ለማነጣጠር ተሞክሯል። አጥፍቷልና መደዳውን አላልንም። ለምሳሌ ከተሞች እኛ እስከነበርንበት ጊዜ ከተሞች ላይ ጥቃት እንዳይደርስ ከፍተኛ ጥረት አድርገናል። ከፍተኛ ውጊያው ከተሞች ውስጥ እንዳይገባ የተሞከረው ሙከራ በታሪክ ውስጥ የኢትዮጵያን መከላከያ ሰራዊትና መንግስት በጉልህ የሞራል ልዕልና የሚያስቀምጣቸው ማይካድራ ላይ የተጨፈጨፈው ህዝብ ወንድምና እህት ተመሳሳይ ጭፍጨፋ ለማካሄድ ሳይሞክር በዲሲፕሊን የሰራበትን መንገድ መቼም ቢሆን ታሪክ ያደንቀዋል አሁን በውሸት ሊሸፈን ይሞከራል ግን አይሞከርም ታሪክ የሚያደንቀው ስራ ነው እኛ ጁንታ ያልነው ጥፋተኛ ያለውን ሰው ስንይዝ ወደ ህግ ስናቀርብ በዛው ልክ በጀግንነት እየተዋጋም ቢሆን የተሰጠውን ኮድ ኦፍ ኮንዳክት የተሰጠውን የሩል ኦፍ ኢንጌጅመንት ተላልፎ አላግባብ ነገር የሰራ ያልነው ማንኛውም ወታደር ለህግ አቅርበናል መርምረን ጠይቀን የእኛ ስለሆነ ስለተዋጋ ወንጀል ቢሰራም ችግር የለውም አላልንም። በነገራችን ላይ ጁንታ ያለውን ይህን ሁሉ ጣጣና ኪሳራ ያመጣብንን ኃይልም ያሰርነውን የተከበረው ምክር ቤት ሄዶ ማየት ይችላል። እጅግ ዘመናዊ ዴሞክራሲያዊ በሚባል ሀገር በሚደረግ ልክ በነፃነት ነው እየቀለብ ነው ያለ ነው እንጂ አስረናልና ንግረፍ አላልንም። ገርፋችሁ ነበርና መገረፍን ይዩት አላልንም። በህግ ነው እንዲታዩ ያደረግ ነው። ይሄ ብቻ አይደለም። ትግራይ በአጭር ጊዜ ውስጥ የነበረው ሁኔታ ከተቀየረ በኋላ ህዝቡ ራሱን በራሱ እንዲያስተዳድር ራሱን በራሱ የማስተዳደር ህገ መንግስታዊ መብቱ እንዳይሸራረፍበት ከፍተኛ ጥረት ተደርጓል። የነበረው ሂደት በሙሉ የሚያሳየው እሱ ነው። በክልሉ ሰላምና መረጋጋት እንዲመጣ፣ እርዳታ በስፋት እንዲቀርብ ይሄ ድሃ ያልነው ኢንፍሌሽን ሞላበት ያልነው በጣም ቅድም ያነሳቸውን ችግሮች ያሉበት ሀገር ያለ የሌላ ሀብቱን አፍስሶ ከማንም ሀገር በላይ እርዳታ አቅርቧል። ከማንም ሀገር እናግዛለን ያሉ ሀገራትም አንዳንዴ ከመስመር እየወጡም ቢሆን እስካገዙን ድረስ በሚል ለማመቻቸት ሙከራ ተደርጓል። የመንግስት አገልግሎት ባጠረ ጊዜ ውስጥ እንዲጀመር አንዳንዴ ኢትዮጵያ ውስጥ ነው ወይ በዛ ፍጥነት እንደዚህ አይነት ስራ የተሰራው ማለት በሚያስቸግር ልክ፣ ለምሳሌ ቴሌኮሙኒኬሽን መልሶ ለማስጀመር ሰላሳ ምናምን ሰው ተሰውቷል። ዝም ብሎ አይደለም የተቀጠለው። ሰው እየቀጠለ እየተገደለ ነው፣ መብራት እየቀጠለ እየተገደለ ነው። መሰረተ ልማት ገንብተን ችግር እንፍታ ስንል ዝም ብሎ በገንዘብ ብቻ ሳይሆን በህይወትም ዋጋ ያስከፈለ ነበር። ግብርናን ዘንድሮ ለመጀመር ምርጥ ዘር ገዝተን ብቻ አይደለም፣ ክልሎች ለምነን ማዳበሪያ፣ በሬዎች ተጎርተዋል ሲባል ትራክተር በስፋት ለማስገባትና ሰው ወደ ስራ እንዲገባ ጥረት ተደርጓል። የጤና ተቋማት፣ የትምህርት ተቋማት ስራቸው እንዲጀምሩ፣ የመንግስት መስሪያ ቤቶች ስራቸው እንዲጀምሩ ጥረት ተደርጓል። ኦፕሬሽን ከጨረስን በኋላ እነዚህን ገንብተን መውጣት ብቻውን በቂ ስላልሆነ የተፈጠረውን አዲስ አድሚኒስትሬሽን አሰልጥነን ሪሶርስ ተጨማሪ ሰጥተን ፖሊስ ያስፈልገኛል ሲል ፌዴራል ካለውም መከላከያ ካለውም ሰብስበን ፖሊስ አሰልጥነን በየዞን ወረዳ መድበናል። እራሳቸውን ችለው ራሳቸውም ራሳቸው በሰላማዊ መንገድ እንዲያስተዳድሩ ይህን ለማድረግ ባለፉት ወራት የኢትዮጵያ መንግስት የኢትዮጵያ ሕዝብ እና ክልሎች ከመቶ ቢሊዮን ብር በላይ አፍስሰዋል። እንግዲህ የመቶ ቢሊዮን ብር ሌላ ነገር ላይ ብናውሎ ብዙ ችግር ሊቀርፍ ይችላል። ነገር ግን ቅድሚያ የነበረውን ቀውስ ማርገብ ይሻላል በሚል የተሄደ ሙከራ ነው። ከዚህ አንጻር ያገኘናቸው ውጤቶች ምንድን ናቸው? በዚህ ጉዳይ ገብተን ምንድን ያሳካ ነው የሚል ነገር ቢነሳ ለችግሩ ግንባር ቀደም የሆኑ የዚህ ጉዳይ ሀሳብ ምንጮች ህጋዊ እርምጃ ተወስዶባቸዋል፣ ለህግ ቀርበዋል። የተቀሩትም ዳግም እንደዚህ አይነት ጥፋት እንዳያደርጉ ሆነዋል። ይሄ በቀላል የሚታይ አይደለም። ሰሜን ዕዝ ነፃ ወጥቷል። ትጥቃችን ተመልሷል። ጎንደር፣ ባህር ዳር፣ አስመራ የሚተኮስበት ሚሳኤል ተመልሷል። በኢትዮጵያ ሕዝብ በብድር የተገዛው ሚሳኤል መልሶ ኢትዮጵያን ከማጥፋት እንዲቆም ተደርጓል። ሰሜን ዕዝን ቀምተን ትጥቃችን አዳብረን እንደፈለግን እናደርጋለን የሚለው ሀሳብ የማይሳካ መሆኑን ማሳየት ተሞክሯል። ከሁሉ በላይ መከላከያን ሀገራዊ ቁመና ይዞ ጠንካራ ሆኖ እንዲገነባ በምንም መንገድ የማይገኝ መልካም እድልና ልምድ ተገኝቷል። መልካም እድል። ከዚያ በፊት በነበረው ሁኔታ እኮ ብታቅድ፣ ምንም ነገር ብታስብ የጥፋት ኃይሉ እኩል ስለሚሰማ ምንም ስራ መስራት አይቻልም ነበር። የሚያጠፋውም የሚያለማውም አንድ ነው። ሲፈናቀል የምታሰማራው ኃይል ግማሹ እያያላየሁ የሚል ነው፣ ወይም የእቅዱ አካል ነው። በዚህ ምክንያት መከላከያን ለማድረጀት ለማጠናከር እድል ተገኝቷል። ሁለተኛው ሁለተኛውና ኢምፖርታንት ነገር ኢትዮጵያና ኢትዮጵያውያንን ለመከፋፈል ግጭት ለመፍጠር ለመለያየት የነበረው ፍላጎት ዜሮ ሆነ ባደልም በከፍተኛ ደረጃ የተለየ ውጤት አምጥቷል ኢትዮጵያውያን ከምንጊዜም በላይ የሚደማመጡ የሚተጋገዙ የሚከባበሩ ሆነዋል ይህን በተግባር አይተነዋል ይህን ማጠናከር ያስፈልጋል ግን ለመለያየት የነበረው መሻትና ፍላጎት እምብዛም የተሳካ እንዳይሆን አድርጓል በእነዚህ ሁሉ ጥረቶች ያገኘናቸው ምላሾች ምንድናቸው? ሲባል እንግዲህ ገንዘብ፣ ጊዜ፣ ሰው ሰውተናል። ብዙ ዋጋ ከፍተናል። ብዙ ድካም ደክመናል። በደከምነው ልክ አርባ ዓመት የተዘራውን የዘረኝነት መርዝ ልናጸዳ አልቻለም። የዘረኝነት መርዙ ሌሎች ተጨማሪ ጊዜና ሁኔታ ይፈልጋል። የነበረን መልካም ሙከራዎች ይህን ከመቀነስ አንጻር በቂ ነበሩ ጠቃሚ ውጤት ተገኝቶባቸዋል ሊባል የሚያስችል አይደለም። ዘረኝነት ካንሰር መሆኑን ዘረኝነት አንዴ ከገባ ለብዙ ጥፋት የሚዳርግ መሆኑን ትምህርት ተገኝቶበት እንደሆነ እንጂ መርዙ ግን አልነጠፈም። ሁለተኛው በዝግጅት የተሰራ ቢሆንም በውሸት ፕሮፓጋንዳ የተካኑ ሰዎች በሀገር ውስጥና በውጭ ከኢትዮጵያ በተዘረፈ ሀብት ብዙ ሚዲያዎች በመግዛት የነበረው ቅስቀሳም ቀላል አይደለም። በእርግጥ መላ ኢትዮጵያ ህዝብ መገንዘብ ያለበት በፕሮፓጋንዳ ዘመቻው ይሄ ጥፋት ኃይል ብቻውን አይደለም የሰራው የእሱን ሀሳብ የሚደግፉ እና ከጀርባው ያሉ የላኩት ኃይሎችም በስፋት ተሳትፈውበታል። ገንዘባቸውን አባክነዋል። በብዙ አጽፈዋል፣ በብዙ አስነግረዋል። የሀገር መከላከያ ሚኒስቴርም የከፈለው በመልከ ብዙ ዘርፈ ብዙ መስዋዕትነት ባጎረስኩ ተነከስኩ ሆኗል። መልሱ ያደረገው ጥረት የሚደንቅ ቢሆንም ጁንታው ንጹሐንን መሳሪያ ለማድረግ ያደረገውን ጥረት ለመከላከል በጣም ከፍተኛ ጥረት ተደርጓል። እንግዲህ የጁንታው አንዱ ስልት እሱ ሲገል ጀግና ሰራዊት ነው፣ እሱ ሲሞት ደግሞ ሲቪል ነው። ዩኒፎርሙን አውልቆ ተመሳስቶ ስለሆነ ቀጣዩን ስራ እየሰራ የነበረው በዚህ በኩል ያለው ኃይል ሲቪል ጋር ልጋጭም እያለ እንዲተው እሱ ግን ደግሞ በጣም አስከፊና አስቀያሚ የሆኑ ነገሮች ማድረግ እንዲችል እድል ለመፍጠር ተሞክሯል። መከላከያው እየተነካካ ኦቨር ሪአክት እንዲያደርግን በጣም ጥረት ተደርጓል። የታጠቀ ኃይል ነው፣ በህልውናው ሲመጣበት እና ሲነካካ የከፋ እርምጃ ሊወስድ ይችላል። ያ ሙከራ ተደርጓል። ሌላው የእኛ ስህተት የምናጠፋቸውን ስህተቶች ለማግነን ተሞክሯል። በአንድ ኦፕሬሽን ውስጥ ሊያጋጥም የሚችል ችግር ነው የሚል እሳቤ ሳይሆን ለማግነን ተሞክሯል። ይሄው ሰራዊት ከኤርትራ ጋር በነበረው ውጊያ፣ ይሄ ሰራዊት ከሶማሌ ጋር በነበረው ውጊያ የሚፈጥራቸው ስህተቶች አንዳንዴም ከዚህ አይነት ስህተት ሁሉ ተጋኖ እንዲታይ ተሞክሯል። ከዚህ ተነስታንና ቁጭ ብለን እናጥናል ምንድን ነው የሆነ ያለው እናውቃለን ከኢትዮጵያውያን ስሜት አንጻር ምን አይነት ምልከታ እንዳለ ለመገዘብ አንቸገርም ግን እናጥናል የዓለምን እናጥና የእኛን ታሪክ እናጥና ያለንበትን እናጥና የሚሻለንን ነገር ምን አንደኛ ኢትዮጵያና ኤርትራ ሰላሳ ዓመት ተዋጉ መቼም ኢትዮጵያና ኤርትራ ሰላሳ ዓመት ሲዋጉ ሁሉ ሀሳብ፣ ሁሉ ፍላጎት፣ ሁሉ ትጥቅ፣ ሁሉ በጀት የነሱ ነበር ብለን ራሳችን አንሸውድም። ከጀርባዎቻችን ከፍተኛ ኃይሎች ነበሩ። በደንብ ያባሉን በመባት ሂደት ውስጥ አስፈላጊውን ቅመሞች እየጨመሩ ነገሩ እንዳይቆም የሰሩ ኃይሎች ነበሩ። ምን አገኙ? የደቀቀች የደከመች ኤርትራ፣ የደቀቀች የደከመች ኢትዮጵያን ፈጠሩ። ብዙ ሰው ረገፈ ብዙ ሀብት ረገፈ። መጨረሻ ያገኘ ነው ግን ሁለት የደቀቀ ሀገር ነው። ተባብሮ እንኳን ችግር መፍታት ወደማይችልበት ደረጃ የደረሰ ማለት ነው። አሁን ያለውን ትግራይ ሁኔታ ስንመለከት በኔ ግምት ግጭቱ እንዲቆም የሚፈልግ ኃይል ብዙ አይደለም። እንዲሁ የተጋጨን የተጋጋጠን የተጋጋጥን የደቀቀች ትግራይ የደቀቀች ኢትዮጵያን ማየት ወያው ደግሞ ደሞ አማራ እና ኦሮሞ እያሉ የደቀቀ ኦሮሚያ የደቀቀ አማራን ማየት ፍላጎቶች ያሉበት ነው። የሚል ምልከታዎች አይተናል። አደገኛ ልምምዶች አይተናል። ለዚህ አንዱ ለምሳሌ ሐዋሳ ከሚባል ከተማ ለምሳሌ ነው። ሁለት ሰዎች መንግስት ጋር ይመጣሉ። እናንተ የምታደርጉ ጁንታው ቶክስ ከፍቶባችሁ እንዲያስቸግሯችሁ እንዲያርጓችሁ። ህግ ማስከበርማ የመንግስት እኮ ስራ ነው። እኛ ሐዋሳ አካባቢ ላይ እኮ እንዲገጥሞን ያውቃል እያሉ ይነግሩናል። ሁለት ሌላ ሰዎች ደግሞ ከሐዋሳ ሄደው ጁንታው ጋር ሲያሟምቁ፣ ሲጽፉ፣ ሲያሻሽሉ፣ ሐሳብ ሲሰጡ ይታያሉ። እነዚህ የሐዋሳ ሰዎች ከፋፍለው ያጫውቱን እንጂ ተመልሰው ይወያያሉ። ያው የሞኝ ነገር ብለው ይመስለኛል። ኢትዮጵያ ላይ የነበረው ውርጅብኝና ሁኔታ ለቅሶ ከፍየሏ በላይ ነው፣ ከሚባለውም በላይ ነው። አንዳንዴ ግራ ያጋባል። በጣም ግራ የሚገባኝ ግን ትግራይ አካባቢ ስለተፈጠረው ችግር መፈናቀል፣ ምናምን የሚያነሱ ሰዎች ለኢትዮጵያ አስበው ነው ማድመጥ አለብን ብለን እንኳ እንዳንከተላቸው ተሳስተው ቤኒሻንጉል አይሉም ቤኒሻንጉል የሚፈናቀለው ችግር የለውም። እሱ ብዙ ሰው አይደለም። ሌላ ቦታ ኢትዮጵያ ውስጥ የሚያጋጥም ችግር አንድም ሰው አያነሳው። ኢትዮጵያውያን ደግሞ ሁላችን እኩል ነን፣ የተለየ ነገር የለም። ኢትዮጵያ ኢትዮጵያ ነው፣ ኢትዮጵያውያን ናቸው። ብዙ ነገር አይተን ከታሪካችን ተምረን ይሄ ነገር ወጣ ባለ መንገድ ማየት ይፈልጋል። በተቀደደልን ቦይ አንጓዝ ብለን እንድናስብ አደረገ። ወጣ ደግሞ አለ ዩክሬን አየን። አሁን ዩክሬን ያለውን ነገር ምንድነው የሆነ ያለው ዩክሬን ላይ ይመሳሰላል። ምስራቅ ዩክሬንና አሁን በሰሜን በእኛ ሀገር ያለው ነገር ምንድነው? ከኋላ ያለው አክተሮች ምን ይመስላሉ? ዩክሬን ላይ የሚወሰን ውሳኔ ሪአክት የሚደረግበትና ኢትዮጵያ ሲወሰን ሪአክት የሚደረግበት አራምባና ቆቦ ለአንድ አይነት ሁኔታ ማለት ነው። ለምንድን ነው የአርማኒያና እዛ አካባቢ የምታውቁት ግጭት በቅርብ የነበረውን ለማየት ሞከር? አፍጋኒስታን፣ ሲሪያ፣ ሊቢያ፣ የመን የገጠመውን ለማየት ሞከር፣ ገፋ አደረግንና ጃፓን እና ኮሪያን ለማየት ሞከር። ያ ግጭት ያ ጦርነት ምን አመጣባቸው? ምን አይነት ውሳኔ እንደ ህዝብ ወስነው ነው ለውጥ ያመጡት? እነዚህ ሁሉ ካጠናን በኋላ በሀገሬ አባባል ለዶሮ በሽታ በሬ ማረድ ትክክል አይደለም የሚለውን ነገር አስገዳጅ ሆኖ አግጦ መጣ። የታመመው በሬ ነው፣ ዶሮ ነው። በሬ የሚታረድበት ምንም ምክንያት የለም። ተገደን የገባ ነው። በአሻን ሰዓት ማቆም ስለምንችል ማቆም ያስፈልጋል። ጥሞና ያስፈልጋል። ማስተዋል ያስፈልጋል። ከበሽታው ልክ በላይ ድካምና ከበሽታው ልክ በላይ ጊዜ ማባከም ተገቢ አይደለም ብለን የጥሞና ጊዜ ያስፈልጋል የጥሞና ጊዜ ግዜ እኛንም ያስተምራል ሌላውንም ኃይል ያስተምራል የአለም ህዝብንም ያስተምራል ሌሎች አገራትን በቅንነት ከጉዳዩ መማር ከፈለጉ በተለይ ምስኪን የአፍሪካ አገሮች ለመማር እድል ያገኛሉ እና ጥሞና ያስፈልጋል ቀስ በእኔው ይህን ስናደርግ ግን በጣም በርካታ ውይይቶች አካሂደናል። ከትግራይ አካባቢ ብቻ እኔ ከባለሀብቶች ከአድሚኒስትሬሽኑ ከምሁራን በርካታ ውይይት አካሂጃለሁ። ራሴ ከመሪዎች ከወታደራዊ አመራሮች ሰፋፊ ውይይት አደረግም። አንዳንዶች ግጭቱን ማስቀጠል ስላልተቻለ ነው የሚል አይነት ነገርም ይናገራሉ። የተከበረው ምክር ቤት እንዲገነዘብ የምፈልገው የኢትዮጵያ ህዝብ እንዲገነዘብ የምፈልገው ኢትዮጵያ ውስጥ አስር ዓመት ሀያ ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ ጥይትም አለ ሰውም አለ። ኢትዮጵያ ውስጥ የማይቻለው በአምስት ዓመት በአስር ዓመት ዓመት እድገት ማምጣት ነው። ያልተለማመደው ነገር እሱ ነው። ለምሳሌ ከሁለት ሶስት ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት፣ በሁለት ሳምንት፣ በሶስት ሳምንት ጊዜ ውስጥ መቶ ሺህ ልዩ ኃይል የሰለጠነ፣ የታጠቀ፣ የተደራጀ ማውጣት ይቻላል። አለ ኦረዲ አይ ልዩ ኃይል አይ በቃ ሚሊሻ ነው የሚያስፈልገው ከተባለ፣ በጥቂት ወራት በአንድ በሁለት ወር ጊዜ ውስጥ ግማሽ ሚሊየን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታቆትውቁት መቶ ሚሊዮን ሀገር ህዝብ ሀገር ስለሆነ ሌላ አንድ ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። ባለፉት ሰባት ስምንት ወር በነበረው ውጊያ የኢትዮጵያ መንግስት ክተት አላወጀም፣ ታውቃላችሁ። ግጭቱን ማስቀጠል ይቻላል፣ ትርፉ ግን መግደል መሞት፣ ዶላር በተኮስ ከሁለቱም ወገን ዶላር እየተኮስን በአንድ በኩል ደግሞ ረሀብ አለ እያል ሰው እየጨረስን ድል ልናመጣ አንችልም። የኛ ድል በመግደል ላይ የሚቆም አይደለም፣ አይጠቅመንም ብለን ከተግባባን በኋላ የጥሞና ጊዜውን ከማወጃችን በፊት የሚሰሩ ስራዎች ነበሩ። በነገራችን ላይ የሰራዊት ማውጣትን በሚመለከት ያው ከዚህ ቀደም ሃሳቡን መግለጹ የራሱ ችግር ስላለበት ከወታደራዊ ዲሲፕሊንና ሚስጥር አንጻር አልተገለጸም። ግን አሁን ግልጽ ለማድረግ እኛ ወታደር ያወጣ ነው። ትናንትና መቀሌ ወጣ ሲባል ስትሰሙ አይደለም፣ ከአንድ ወር በላይ የፈጀ ፕሮሰስ ነው። በአራት ግንባር ከፍለን እያወጣን ነበር። በአንደኛው ግንባር ትጥቆቻችንና ወታደሮቻችን ስናወጣ እናንተም አልጠረጠራችሁ፣ ጁንታውም አልጠረጠረም፣ ብዙ አላወቀም። ሁለተኛውን ዙር ስናወጣ ለምሳሌ ከምርጫ 15 ቀን በፊት ሰፊ ኃይል አወጣናል። ብዙ ችግር አልነበረም። ሶስተኛው ኃይል ስናወጣ ነው ጥርጣሬ የመጣው። በርከት ያለ ኮምቦይ፣ በርከት ያለ ኃይል ታጥቆ ተጭኖ ከመሃል አካባቢ ተንቤን አካባቢ ያለው ጋር ሲወጣ በዚህ ጊዜ ሰፋ ያለ ህዝብ በማሰማራት ትጥቄ እየወጣ ነው ሰራዊቱ እየወጣብን ነው በሚል እና በሌላም በሌላም ምክንያት በየቦታው መንገድ መዝጋት፣ በየቦታው በጣም ሰፊ ስለሆነ ተጓዡ ኃይል አሁን እንደምነግራችሁ አደለም። አንድ 2300 መኪና በሚንቀሳቀስበት ሰዓት በኪሎሜትሮች ነው ጉዞ ያለው እና እዚህ መሀል መንገድ እየዘጉ ግጭት ለመፍጠር ጎማ መተንፈስ፣ መኪና ማቃጠል አይነት ሙከራዎች ተደርገዋል ተደርገዋል። ግን ከዛ ፊት ተሰራ ናቸው ስራዎች ብዙ አልታወቁም ወይም በኋላ ሶስተኛው ተጠርጥሮ ሊሆን ይችላል። ሶስተኛው ኃይል ከመሃል አካባቢ ከተለያየ ሰፈር ተበትነው የነበረ ተሰብስቦ ሲወጣ እንደዛ አይነት ጥቃት ለማድረስ ተሞክሯል። አራተኛው ከመቀሌ ያወጣነው ኃይል መቀሌ አካባቢ ጠንከር ያለ ኃይል በብዙ በሺ የሚቆጠሩ መኪናዎች አሰልፎ የወጣ ኃይል አመቺ ቦታ ላይ ስለነበረ ጥቃት ያልደረሰበት ብቻ ሳይሆን መቀሌን በኃይል ተይዟል ወይ ለምትሉ ሰዎች ከመቀሌ መከላከያ ወጥቶ ቢያንስ ለሁለት ቀን ጁንቶ አልገባም። ቢያንስ እዛ አካባቢ የነበረ ዝራዥ ደንሶ ሊሆን ይችላል። ግን ኃይሉ የገባው አርሚው እንደወጣ አይደለም። ቢሆን ኖሮማ ያ ሁሉ ሺህ መኪና ሲከለተል እንዴት ዝም ተብሎ ይለቀቃል? ይሞከር ነበር የተወሰነ ነገር እና እውነታው እሱ አይደለም። እውነታው ጥሞና ያስፈልገናል። አርሶ አደሩ ማረስ የሚፈልግበት ጊዜ ስለሆነ በእኛ ምክንያት አላረሰም አይባል፣ በእኛ ምክንያት ሰብአዊ መብት አይባል። እኛ እየሞከርን ያ ለመገንባት ነው። ይሄን ደግሞ ስናደርግ አድሚኒስትሬሽን አሰልጥነን አስተማርተን ፖሊስ አሰልጥነን አስታጥቀን አገርን ጠብቅ ብለን ከሞላ ጎደል መንግሥት የሚመስል ነገር ፈጥረናል። አርሚ የከተማ ፖሊስ አይደለም። እራሱን ለተለያዩ ሚሽኖች የሚያዘጋጅበትን ነገር ማድረግ አለብን። ዝም ብለን ፋቲግ ውስጥ ማስገባት የለብንም የሚል ነገር ተወስኗል። እንግዲህ ውሳኔ ምን ጥቅም ምን ጉዳት አለው የሚለው ጠላትም ወዳጅም ቀስ ብሎ ጊዜ ወስዶ ማሰብ አለበት። እኛ ግን ሳንወስድ ለወራት ተዋይተናል። ውሳኔው እስካሁን ባለን ግምገማ ትክክል ነው። ለዶሮዋ ህመም በሬ አናርድም አናበላሽም ብለን ወሰነናል። ውጤቱን በጋራ እናያለን።